ከአሻም ቴሌቪዥን ነው እኔ ያው በብዛት ተነስቷል። ግን በደንብ ስትረስ እንዲሰጥበት ስለፈለኩ ነው ግን በጣም ቀላል ነገር አስር ሚዲያዎች ተነጋግራችሁ አሻም ወደ ምዕራብ፣ ኤንቢሲ ወደ ምስራቅ ኢሳት ወደ ደቡብ አንድ ደግሞ ወደ ሰሜን ወረዳ አካባቢ ላይ በተለይ ቅሬታዎች ሲነሱ ከህዝቡ ሲመጡ ስንሄድ ጋዜጠኞቻችን ይታሰራሉ ይኖራል እሱ ያንን ነገር ያው ለምሳሌ አሸም ስቲ ማን ነው አሸም ብለው አሁን ባለው ፖለቲካል አውድ እኛን ለማጋለጥ ነው ብሎ አስቦ ሰው ሊያደርግ ይችላል እንደዛ። ግን የመንግስት ፍላጎት አይደለም። እንዳተዘግበው የመንግስት ፍላጎት አይደለም። ጋዜጠኛ ይታሰራል የሚል ነገር ብዙዎች ይናገራሉ። እናንተ ጋር ሲመጣ ግን እንደዛ መሆን የለበትም። አንድ የመንግስት ሹመኛ ባለው ድካም የሚደርስ ያልተገባ ነገር ካለ እመኑኝ፣ ባወቅነው ቁጥር እንፈታለን። ምንም ጥያቄ የለውም። ሙዚ ከወረዳ እስከ ፌዴራል ተቋማት ድረስ በርስና እንኳኳላ ባላንስ መረጃ ለማግኘት በራቸውን ይዘጉብናል። አንድ ወገን ሰምተህ ሳይድ ከያዝ ለክስና ለወቀሳ ያጣድፋል። ይህ እናንተ ጋር እንዲፈታ በእኛ በኩል መረጃ የማቀበል ችግሩ ደረጃ በደረጃ መፍትሄ እያገኘ መሄዳል። አራተኛ መንግስት የመንግስት ብራንች ነው ተብሎ የሚጠራ ስለሆነ ግል ሚዲያዎች በተለይ ደግሞ የንግድን በሚለው ማለት ነው የሚጠሩት። ምጣነ ሀብታቸው በጣም ወርዷል። በጣም አደጋ ላይ ያሉት እንደ አራተኛ መንግስት ነው የሚታዩት የመገናኛ ብዙሃን። እና መንግስት በተቻለ መጠን በሆነ አማራጭ ቢደጉመን እኛን ጨምሮ ማለት ነው የምናግዘው ለእናንተ ብለን ሳይሆን እናንተ ከሌላችሁ ሀሳቦቻችን ስለማይሳኩ ማለት ነው። ጠይቁን፣ ግን አትቅጠፉ፣ አትቅጠፉ፣ አትዋሹ። አጌንስት ናሽናል ኢንትረስት አትሄዱ። ያ እስካሁን ድረስ የሚያጣላ ምንም ነገር የለም። የመረጃ ስርጭት ችግር አለ እንዳላችሁት። በየቀኑ ስራዎቻችንን ሁሉም የስራ ኃላፊ ባለው የሶሻል ሚዲያ አውድ ፖስት ያደርጋል።